እኔ ፈራለው ነገር አጣምጡብኝ ያል ፈራለሁ። ወይዘሪት ምንም ምትፈልጊ ንድራማ አልሰጥሽ ማልኩሽ ታንቀሽ ትሞቻለ። አሁን እኮ ባነን ድሮ ነበር ያል ባነን ነው ስታመጡብን ወሬ አሉ እያነ ሄደን እንገጥም ነበር። አሁን ሰቱትን ምትፈልጓት ድራማ ላይ እኔ እንደሆን ኢንቮልቭ ኢንቮልቭ እንዳታስደርጉኝ። እኔ አሮን ላይ ሀ ቤሪፉ ላይ እንጆይ ነው የማደርገው እኔ በዛ ላይ ሰመር ደግሞ ው- ሰመርከው በጣም እንጆይ የምታደረግበት ታይም ነው። ቆንጆ ፉግር፣ ቤተሰብ የለሽም፣ ልጅ የለሽም፣ እንደ የሆነ ነገር የለሽም ፍቅር የሚሰጥሽ ምናምን እሱ ሱ እኮ ነው። አሁን ችግር ያልጋ ጨዋታ የለም ቤትሽ ውስጥ የሆነ የሆነ ነገር ሲጎላችሁ ነው እንደዚህ የምትፈልጊው። ድራማ ላይ አላስቀምጥሽም። ብሞች አንደኛ በጣም መወደው ማፈቅረው አለኝ ማፈቅረው አይፈልግም እነዚህ ድራ ነው አታይም እንዴ ባለፈው እንኳን ተሳስቼ ተሳስቼ አይደለም ምለ አላውቅም። እንግዲህ ስለ ጅጂክያ እንደዛ በይ ሲሉ ስል እንኳን እንዴት እንዳረገው ይቅርታ ጠይቅ ብሎ ለኔ ብለሽ ልክ እንደዛ ነው። ጭራሽ ጦርነትማ አይፈልግም። ጭራሽ እኔ ደግሞ ፍቅረኛን ስለማፈቅረው ነገር አልፈልግም። እበራት አለው ንግስት ነች። በ በጣም እማፈቅረው ሰው አለኝ። በቃ እሪቱ ብቻ ነው የሚታየኝ። አሁን እኮ ጭራሽ ነገር እጭ በዚህ ሰዓት ነገር ወይ ያ ያ ፒፕል ይላቸው አለታቸው ያ ድራማ እኮ ፈልገው ነው ጋይስ፣ ድራማ አሉ። አንዳንድ ደግሞ ድራማ የሚፈልጉ ትክክለኛም እዚህ መጣው የሚጫወቱ በፌክ ይመጣሉ ታውቃላችሁ። ኖ ድራማ ኖ ሞር። እድሜያችን እኮ እየጨመረ ነው የሚሄድ፣ እየቀነሰ ነው እንዴ የሚመስላችሁ ጋይስ? እኔ በተለይ አሁን ላይ ማቹርድ የሆንኩበት ታይም ነው። ማቹርድ ማለት ላይክ በነገር እንደዚህ ነገር ሲመጣብኝ ኢግኖር ማድረግበት ሰው የሆነ ረጅም ወሬ ሊያወራኝ ሲል በስልክ በኋላ ልደውል ብዬ የምደውልበት ሰዓት፣ ጭቅጭቅ አልፈልግበት ረጅም ጭቅጭቅ ካለ ስልኬን ምዘጋበት ልክ እንደዚያ አይነት ቦታ ነኝ። አሁን አልፈልግም። ላይክ ይሄ ማለት ምንድን ነው? አንድ ስቴፕ በቃ ስንሄድ ነው እድሜያችን እየጨመረ ነው። እድሜያችን በሄደ ቁጥር እያሰብን እንመጣለን አይደል ጋይስ? ለዛ አንቺ ዕድሜሽ ላይ ቀርቅረሽ ቁጭ ብለሻል እና ማሜቷ ልጅ ነኝ እያለች የምትጫወት ነው ይመስልሽ በዛ ላይ ልጆቼ በጣም እያደጉ ነው ቴንክስ ጋር ልጆቼ እያደጉልኝ ነው ከልጆቼ ጋር አብሬ ወጥቼ ምናምን መጫወት ምናምን የምፈልግ እንጂ እዚህ ቁጭ ብዬ ደግሞ ቀኑን ሙሉ ስሰዳደ ብለዋል እንዴ ምንም በነፊት ላለለው ድሮስ እንዲ አንበሳም እየወረደ ጊፍትም ነበር ምናምን አንዱ አንዱ ሲረገጥ ደስ ይለዋል ለዛም አሁን ደግሞ በዚህ በችስታ ነው። በችስታ ላይ ደግሞ ጭራሽ ቁጭ ብዬ ስራገጥ ባሏል። ደፋ ደግሞ የሚገርም ከቤታ ሌላ ሰው የለም እንዴ ቲክቶክ ላይ? ጋይስ እቺ ጥግጥጓ ነው የምትሄዷት? ሀብ ኮላረፍ ፒፕል ጋይስ። እንዴ በጣም ኮ የሚገርሙኝ ያስቁኛል። መዳን ያለምን እንዴ አሁን ደግሞ ጤጤጤጭ የሚለፋ ዝናማ ምንድነው? እና ከአንቺ ጋር ጠዋት ነው። ኖ ሳሪ፣ የጠዋት አይደለም። ትሪ ኦክሎክ ነው ከሰዓት፣ ልጆች ላይ ትምህርት ቤት የሚወጡበት ሰዓት ነው። ግን ጠዋት ይመስላል ዝናብ ስላለኮ፣ የኢትዮጵያ ክረምት በቃ ኤግዛክትሊ። ምናየዋ እሳሩም አድጓል ከኋላ። ዝናቡን በጣም እየዘነበ ነው። ድንች አላወጣንም ከጓሮ እንጂ በቃ የኢትዮጵያ ክረምት በሉት። ጭቃም ብዙ እንደ ኢትዮጵያ ጭቃ የለም። በፈለጉት ሊመጡ አልሰጣቸውም። እኔ ደግሞ እንትን እኮ ነኝ እርጉም ነኝ። እርጉም ነኝ ስላችሁ አንድ ነገር ምን ፈልጎ እንደሚመጣ አንድ ነገር እንዴት ወደየት እየሄደ እንደሆነ አይነውስ አውቃለሁ። ይህ ድራማ የምታመጡት ደግሞ የት ቦታ ልታስቀምጡኝ እንደሆነ ስለማቅ አስቀድሜ ድሮን አርግሻለሁ፣ ስየሻለሁ ከመጫው እያንዳንድ ዶስ ታይም የምትፈልጊው ቦታ ላይ አላስቀምጥሽም። ኢቨን ያ ሰው ስሜን ቢጠራ እራሱ አልመልስም። ም ግሮን ውመን የኔ ቆንጆ አይ ሃብ ሪስፖንሲብሊቲ። ቤቴ ውስጥ ሲቀጥል በጣም የማፈቅረው ሰው አለኝ፣ ክርስቶስን በጣም ሰው እኮ ይታዘዛል፣ ትክክለኛ ጭንቅላት ካለው እንደዛ ነኝን። ያው ለውስጤ ደስታን ስለሚሰጠኝ ይታዘዘዋለሁ። እዚ ላይ ሁን ቀን ሙሉ ቁጭ አንዳንዴ የራሳችሁ ሰውም ያስፈልጋል የሚባለው ትክክል ነው። አንዳንዴ ማርያም የሆነ ቀን እንደውም ኤክስፕሌን አረግኩለት ለራሱ አንዳንዴ የራሳችሁ ሰው ያስፈልጋል። ለምን ጨዋታ ኑሯችሁ ጨዋታው የሚይዛችኋል አንደኛ የምትሄዱበትም ስለለብ። በዛ ላይ ደግሞ ውስጥ ሰው ቤታችሁ ቢኖር ሀያ አራት ሰዓት ጊዜ አታጠፉም። እዚህ ጋ ጋስ ልጆቹም በሚጠኙበት ሰዓት ቁ ሰው ቤት ካለቁ እዛ ሰው ጋር ነው ታይማችሁ የምታጠፉት። ግን እኔ አሁን አንዳንዴ ከእንቅልፍ እስከሚነሳ ከሚነሳ ነው እዚህ ጋ ታይሜ የማጠፋብሽና አንዳንዴ መጫወት እየፈለኩ ልክ ስጫወት ማማ ይበቃም ሰዓቱ ይለኛል። በጣም ዝስቱ መች በጣም ዝሳን ቆይ ይችላል። እንደዛ ሲለኝ እኔ የሚሰማኝን ደስታ ራሴ ነው የማውቀው። ማርያምን አትሊስት የሚቆጣጠራችሁ እራሳችሁ መቆጣጠር መቆጣጠር ሳይሆን በቃ ላይክ ጥሩውንም መጥፎውን የሚነግራችሁ ሰው አለ በህይወታችሁ። ማርያምን አንዳንዴ ሰው ያስፈልጋችኋል የራሳችሁ ሰው ማርያምን ነው የምላችሁ እና እንደዛ ነው። እኔ አሁን አንዳንዴ ቃሉ ሙሉ ቁጭ ብዬ እዚህ ጋር እኔ ጨዋታም ስለሚይዘኝ ምናምን ነው ወይም ደግሞ ያው ምናምን ሳጫውት ወይ ደግሞ ሰዓቱ ሄድና ቆይ ልጅ ከሄደ በኋላ ልጅ ከሄደ በኋላ ተኛለው ላለው ግን አንዳንዴ ቹማች ነው የሚላችሁ ሰው ራሱ ያስፈልጋቸዋል። የሆነ ነገር ስናደርግ እና የምትፈልጊው ወይ የምትፈልጉ ድራማ ላይ እኔን አታስገቡ በራሴ ያህበ ላይክ ሰዎች የውሸት ነው። አንዳንድ ሰዎች አይ ቢዩቲፉል ላይፍ ይላሉ፣ ይክንት ያል ቢዩቲፉል ላይፍ እኮ መኔ እኮ አይደለም። ጋይስ መኔ አይደለም። እኔ አሁን ልጆቼን ወይም ይዝልኝ ሰው ላይክ ኤቭሪ ዴይ የሚያግዘኝ ሰው ላጣ እችላለሁ እንጂ እኔ ምንም የሚጎደለኝ ነገር የለም በቤቴ። አም ሀፒ አይ ስዌር። ኤቭሪቲንግ ተፈለኩት ራሴን ኦን ኦፍ ነው ማድረግ። ቦስ የለኝ ምን የለኝ፣ የሚቸግረኝ ነገር የለ። ቴንክስ ጋድ የምፈልገው ነገር ሲኖር ደግሞ ያው ቤተሰብ አለኝ፣ ጥዬ እሄዳለሁ። ግን እንደዚህ ላይ ብዙ ስትረስ አውት የሚያደርገኝ ነገር የለም፣ ላይፌ ላይ ጋይስ። አንዳንዴ አብራችሁ እየኖራችሁ እያስጠላችሁ የምትኖሩ ሰዎች አላችሁ። ያም ስትረስ ሊፈጥርብሽ ይችላል። ቆንጆ ይካን ሌቭ ብቻሽን፣ እንደዚህ ከፈልግሽ ስትረሳችሁን መጣችሁ አታራግፉብኝ። ነውን ስትረስ የሆነ ፊት እኮ ያስታውቃል፣ እንዲህ ስታዩት ጋይስ፣ የውሸት ፊት እኔ ልጆቼን ራሴ ጥቄ ማድረግ ራሴ የምሰራውን መስራት ካለብኝ ሰራለሁ። ቃሙ ሁሉ ልጅን ተጥቼ ሳሽ ካለ ብል ማንም ጠያቂ የለኝም። ግን ራሴ ነው ራሴን መቆጣጠረው። ብዙ ችግር ሊኖር ይችላል። በየቤቱ አንዳንድ ችግር ያለባችሁ ሰዎች ግን ዶን ላይክ መጣችሁ እዚህ ጋር ትርጩ። ሰው በራሱ ላይፍ ደስተኛ ነው። ቲክታክ በተዘጋ ብሎ እኮ ሰዎች የሚያደረግበት ታይም ነው አሁን

ሁሉ ይህን ሰምረው ደስ ነው የሚል በተለይ አፈቅረሃለሁ ስለው። ምን ልልበስ እያልኩ ነው። ጅንስ ደግሞ አሎፍም፣ ግን ምን እንደምለብስ አላውቅም። እንደዚህማ ብዙ አለ ትላለች። ትናንሽ ግን በቃ ይሄ ይሻላል። ስማም እነዚህ ትናንሾችማ ማ አበላልቅ እነዚህ ላይክ ኬት ስፔድ እነዚህ በጣም የስንት ዓመት በቃ ደስ የሚሉ በጣም በጣም የማይሞቱ ጆሮ ጌጦች። እኔ እንደነዚህ ነው መወድ ሲምፕል

ባርኮን ፊኒሽ ተለበል ተለበል ትራፊክ ውጩ ብስማ እንዴት ደስ እንደሚል ገኝ ፓፓ አረቂዋ ላይ ነህ አባቴ። በኋላ እንገናኝ። እሱ ላይ ፓካ አንዱ ላይ በኋላ እንገናኝ። እንደኔ ውጭ መውጣት የሚጨንቀው ሰው የለም ማርያምን